ተመልካቾቻችን ይህ በምልአት የወንጌል አገልግሎት የተዘጋጀ የሚቀርብላቸው ሳምንታዊ የእግዚአብሔርን ቃል የምንሰማበት ጊዜ ነው። ዛሬ እግዚአብሔርን ቃል የምንሰማው ከሁለተኛ ነገስት ምዕራፍ አምስት ከቁጥር አንድ እስከ አስራ ሰባት ባለው ክፍል ላይ ተመስርተን ነው። እና ዛሬ ይህንን ክፍል ስንመለከተው ስለ ንዕማን ነው የሚነግረን። ንዕማን ማለት የሶርያ የሰራዊት አለቃ የነበረ ሰው እና ጽኑ ኃያል ተብሎ የተነገረለት ሰው ነው። እና በዚህ ሰው ሕይወት ውስጥ እግዚአብሔር ስለሰራው ነገር እንመለከታለን። እግዚአብሔር ምን አደረገ? የንዕማንስ ምላሽ ምን ይመስል ነበር? በሚል ሀሳብ ዙሪያን ለማየት እንሞክራለን። የመጀመሪያው ሀሳብ ንዕማን የሱሪያ የሰራዊት አለቃ የነበረ ሰው ነበረ እና ይሄ የሰራዊት አለቃ ብቻ ሳይሆን ደግሞ የተሳካለት የጦር አዛዥም ነበር። ምክንያቱም መጽሐፍ ቅዱስ እንደሚነግረን እግዚአብሔር ለሶርያ በዚህ ሰው አማካኝነት ድልን ወይም ደህንነት የሰጠበት ሰው እንደነበረ መጽሐፍ ቅዱስ ይነግረናል። ስለዚህ እግዚአብሔር በብሉይ ኪዳን ከተጠቀመባቸው ሰዎች ወይም አህዛቦች መካከል አንደኛው የምናገኘው ቂሮስን ነው። ከዛ ደግሞ ናቡከደነጾርን ነው። ከዛም ባሻገር ደግሞ ንዕማንንም እንመለከታለን። እዚህ እግዚአብሔር ንዕማንን የሶርያን ችግር ለመፍታት ቢጠቀምበትም ግን ንዕማን ለሰው ሁሉ የሚታይ ችግር ወይም የሚሰቃይበት የለምጽ ህመም የነበረው ሰው ነው። ይህንን ሰው ስንመለከት በህይወታችን ላይ አንዳንድ ጊዜ የምናያቸው ነገሮች አሉ። አንዳንድ ጊዜ ለብዙ ሰዎች መፍትሄ ሆነን መጽናናት ሆነን መጠጊያ፣ ረዳት፣ ፈውስ አድርጎ እግዚአብሔር ተጠቅሞብን እረፍት አድርጎ ተጠቅሞብን፣ ግን ደግሞ አንዳንድ ጊዜ በእኛ ህይወት ውስጥ ያልተፈታ ችግር በህይወታችን ላይ ይታያል። ያልተፈታ እንቆቅልሽ ጥያቄ ቁስል ህመም እና የልብ ስብራት በህይወታችን ላይ ሊኖር ይችላል። እና ብዙውን ጊዜ እግዚአብሔር ይጠቀምባቸዋል አንዳንድ ሰዎችን በተለይ በህይወታችን ላይ እኛም በደረስንበት እግዚአብሔር በሰጠን ጸጋ ልክ እግዚአብሔር ይጠቀምብናል። ግን አንዳንድ ጊዜ ደግሞ በህይወታችን ላይ በጣም ቁስል የሆኑ ነገሮች፣ ህይወታችንን የሚጎዱ ነገሮች፣ እንደውም ከዚህ አልፈን በጌታ ፊት ተደብቀን የምናለቅስባቸው ጉዳዮች በህይወታችን ላይ ልናስተናግድ እንችላለን። ይህንን ሰው ስንመለከት ለሶርያ መፍትሄ የሆነ ሰው ነው። እግዚአብሔር የተጠቀመበት ሰው ነው። ግን ደግሞ ሰው ሁሉ የሚጸየፈው በዘመኑ ደግሞ እንደ ህመም የሚታይ እና በጣም ጥሩ ያልሆነ እና ከሰው ጋር በቀላሉ ኢንተራክት ለማድረግ የሚቸገርበት አይነት ስብራት የነበረው ሰው ነው እና ለሰው ሁሉ ስንታይ አንዳንድ ጊዜ የሞላለት የተሳካለት ሰው ልንመስል እንችላለን ግን ደግሞ በህይወታችን የምናነክስበት ነገር ግን የሚያሰኝ ነገር በህይወታችን ላይ ሊኖር ይችላል። ንዕማን በሶሪያ ህዝብም ሆነ በንጉሱ እጅግ የተከበረና ጽኑ ሀያል ሰው ነበር። አያችሁ፣ ከነበረው በውስጡ ከነበረው ጽናትና ሀይል የተነሳ እና ይሄ ሰው የሶሪያን ጦር ይመራ የነበረ ሰው፣ ፊተኛ የነበረ ሰው እና ለሰው የሚታይ ሰው እና ትልቅ ማዕረግና ክብር ያለው ሰው፣ በንጉሱ ፊት የከበረ ሰው በህዝቡ ፊት እንደ ታላቅ ሰው የሚታይ ሰው ሆኖ ሳለ ግን ደግሞ በህይወቱ ጥያቄ የነበረበት ሰው ነበር። ጽኖ ሀያል መሆኑን ሶርያን ከችግር ቢታደግም፣ ግን ራሱን ከችግር የሚታደግበት አንዳች አቅም አልነበረውም። ይህ ሰው ጽኖ ሀያል ሰው ነው። ሶርያን ከችግር የታደገ ሰው ነው። ግን ደግሞ ራሱን መታደግ የሚችልበት ግን አቅም ያልነበረው ሰው ነው። ይገርማል። አንዳንድ ጊዜ ለሰው ተርፈን ለራሳችን መሆን አንችልም ለራሳችን መሆን ያልቻልንባቸው ምክንያቶች ምንድን ናቸው ቢባሉ ደግሞ አቅም ከማጣት የተነሳ፣ ክህሎት ከማጣት የተነሳ ሊሆን ይችላል። ስለዚህ በህይወታችን ላይ ብዙ አስቸጋሪ ነገሮች እናስተናግዳለን። ያልፈለግናቸው፣ እንዲሆኑብን የማንፈልጋቸው ቢሆንብን በህይወታችን ላይ አንገታችንን የሚያስደፉ ነገሮችን እያስተናገድን ግን ደግሞ ለሌላው ሰው መፍትሄ እንሆናለን። የሌላውን እንባ እንዲታበስ ምክንያት እንሆናለን። ለሌላው የልብ ስብራትም መጠገን ምክንያት ሆነን ሊሆን ይችላል። ግን ደግሞ በህይወታችን ላይ እንደዚህ አይነቱን ችግር እናስተናግድ እንችላለን። ሰው በህይወቱ የተለያየ የሚቆጥረው ነገር ቢኖረውም እግዚአብሔር እርዳታ በህይወቱ ሙሉ ካላደረገው በስተቀር ሰው ሙሉ ሊሆን አይችልም። ሰው የሚቆጥረው ነገር ሊኖር ይችላል፣ እንዲህ አድርጌያለሁ እንዲህ አድርጌያለሁ ብሎ ሊለው የሚችለው ከዚህም አልፎ ባዮግራፊውን ሊያጽፍ ይችላል። ግለ ታሪኩን አጽፎ በጣም የሚገርምና ብዙ ሰው የሚማርበት ሊሆን ይችላል። ግን ሰው በህይወቱ ደግሞ እንቆቅልሽ የሆነ ግን ያልተፈታ የሚያነክስበት ነገር ይኖረዋል። ለዚህ እግዚአብሔር ካረዳውን እግዚአብሔር ያንን ነገር ከሱ ህይወት ውስጥ ካላነሳለት በስተቀር በሰው ህይወት ውስጥ በጉድለት ሊመላለስ ይችላል። ሰው ሲፈጠር ጀምሮ ያለ እግዚአብሔር እርዳታ አሸናፊ ሆኖ መኖር አይችልም። ሲፈጠር ጀምሮ ሰው እግዚአብሔር ካልረዳው በስተቀር እግዚአብሔር ካላገዘው ከሱ ጋር ካልሆነ በስተቀር አሸናፊ ሆኖ ሊኖር አይችልም ምናልባት በተወሰነ መልኩ አሸናፊ ቢሆን በሌላ መልኩ ደግሞ ተሸናፊነት ስሜት ሊኖረው ይችላል የህሊና ስቃይ ሊኖረው ይችላል እና በንዕማን ህይወት ውስጥ የነበረው ነገር ቀላል አደለም ከሚታየው ለምጽ ባሻገር የሥነ ልቦና ጉዳት እያስተናገደ ሰው የተጎዳ ሰው መንፈሱ የተሰበረ ሰው እንደሆነ እንመለከታለን ሌላ ሁለተኛ የምናየው ነገር እግዚአብሔር ለንዕማን በአይሁዳዊቷ ብላቴና ምርኮኛ በኩል እንዳሰበው እንመለከታለን። እቺ ልጅ ብላቴና ነች፣ ምርኮኛ ነች እና ምርኮኛ ብትሆን እግዚአብሔር ግን በእሷ በኩል ሲያስበው እንመለከታለን። ሬሞት ገልአድ የተባለችን ከተማ ለመቆጣጠር በሶሪያና በእስራኤል መካከል መጠነኛ የድንበር ግጭት ነበር። ይህቺ ብላቴና የተማረከችው በዚህ ግጭት ነበር። በእርግጥ ነው እስራኤላውያን እና ሶርያውያን በዚህ ጊዜ የለየለት ጦርነት ውስጥ አልገቡም። አልፎ አልፎ ግን በድንበር ላይ የሚታዩ ግጭቶች ነበሩ፣ እና ይቺ እስራኤላዊት ብላቴና በንዕማን ቤት በሰራተኝነት ብትቀጠርም ያገኘችውን እድል ስለ እግዚአብሔር ልዕልና ለመናገር ጊዜ አላጠፋች። በጣም የሚገርመው ነገር ይቺ ሴት በሰራተኝነት ነው እዚህ ቤት ውስጥ የገባችው እና ብዙ አቴንሽን የሚሰጣት አይነት ሴት አልነበረችም። ገና ደግሞ በእድሜም ብላቴና ነች። ከዚህም ባሻገር ደግሞ የቤት ሰራተኛ ነች፣ ምርኮኛ ነች። ግን ደግሞ ያገኘችውን እድል ስለ እግዚአብሔር ልዕልና፣ ስለ እግዚአብሔር ታላቅነት፣ ፈዋሽነት ለመናገር ግን ጊዜ ስታጠፋ አንመለከትም። ስለዚህ ደግሞ ያገኘችውን እድል ስትጠቀም ነው የምንመለከተው። የንዕማንን ሚስት ለማገልገል እንደ መቀጠሯ አቀራረቧን አሳምራ የንዕማን ህመም ተጠቅማ ለመቤቷ ጆሮ ለማግኘት ጥረት ስታደርግ እንመለከታለን። ሲሳካላትም ደግሞ እንመለከታለን። ያገኘችውን እድል መጠቀም አንዳንድ ጊዜ እግዚአብሔር የሚሰጠንን ኦፖርቹኒቲ አንጠቀምም። እግዚአብሔር እድል ይሰጠናል፣ በተለያየ አጋጣሚ ያንን እድል በአግባቡ መጠቀም ያስፈልጋል። ያለንበት ሁኔታ ምንም ብንሆን፣ የእኛ ማንነት ምንም ቢሆን ይቺ ሴት ሰራተኛ ነች፣ ብላቴና ነች፣ ምርኮኛ ነች። እንቁጠር ስንል እኛም በህይወታችን ላይ በሰው ፊት እንዳንቀርብ ሊያደርገን የሚችል አስቸጋሪ የምንለው ነገር ሊኖር ይችላል። ይሁን እንጂ ያንን አልፈን ግን ያገኘነውን እድል መጠቀም አለብን። እግዚአብሔር ነው እድልን የሚሰጠው። ስለዚህ አቀራረቧን በጣም አሳምራ በጣም ፖላይት ሆና የቤተሰቡን ጆሮ የሚኮረኩር ነገር ነው የምትናገረው ለቤተሰቡ ከዚህ በፊት ማንም ሰው መፍትሄ ያላመጣበትን ነገር ነው የምትናገረው። ስለዚህ ደግሞ እንድትሰማ ያው እመቤቲቱ ለመስማት ስትገደድ ነው የምንመለከት እና እመቤቲቱ የባሏ ቁስልና ሀፍረት የእሷም ሀፍረት ስለነበረ እህ ብላ ለማዳመጥ አልቦዘነችው ምክንያቱም ይሄ ቁስል ነው ይሄ ቁስል የሚታከምበት መንገድ አለ የሚል ሰው እስካሁን ድረስ አልተገኘም እቺ ብላቴና ግን ገብታ ይህም በመናገሯ የእመቤቲቱን ልብ ስትሰርቅ እንመለከታለን። የእመቤቲቱን ልብ ስትማርክ እንመለከታለን። እዚህ ባልተጠበቀ ሁኔታ የዚች ብላቴና ምርኮኛ ምስክርነት ፍሬ ሲያፈራ እንመለከታለን። ንዕማንን ጆሮ ደርሶ አልፎ የሶሪያው ንጉሥ ጆሮ ሲደርስ እንመለከታለን። እውነት ነው። ባልተጠበቀ ሁኔታ ነው ይህች ሴት መታ በተገኘው አጋጣሚ እግዚአብሔርን ልዕልና ትናገራለች። እግዚአብሔር ደግሞ በዚህ አካሄድ ውስጥ ስራውን ሲሰራ እንመለከታለን። ስለ ራሳችን ያለን ግምት የቱን ያህል ዝቅ ያለ ቢሆንም ሳንፈራ ከተጠቀምንበት ፍሬ እንዲያፈራ የሚያደርገው እግዚአብሔር ነው። አንዳንድ ጊዜ ስለ ራሳችን ያለን ግምት በጣም ዝቅተኛ ሊሆን ይችላል። እውነት ነው። እኛም የምንቆጥረው ሰዎችም የሚቆጥሩት ችግር ሊኖርብን ይችላል። ራሳችንን ዝቅ እንድናደርግ የሚያደርገን ነገር ሊኖር ይችላል። ቢሆኖም ግን እግዚአብሔር በዛ ውስጥ አልፎ ይጠቀማል። የዚችን ሴት የዚችን ብላቴና ሁኔታ እግዚአብሔር አልገደደውም፣ በእሷ ሲጠቀም ነው የምንመለከተው። የሚገርመው ነገር እግዚአብሔር ትንሽ በሚመስል ነገር፣ በጣም ቦታ በማይሰጠው ነገር እግዚአብሔር ይሰራል። በሶሪያና በእስራኤል መካከል ቀድሞ በአካብ ጊዜ የነበረው የሰላም ስምምነት ባለመፍረሱ አሁን ያለውን መጠነኛ የድንበር ግጭት የሶሪያን ንጉሥ ወደ እስራኤል ንጉሥ ደብዳቤ እንዳይጽፍ አልከለከለውም። አያችሁ በንጉሱ በአካብ ዘመን ሶሪያና እስራኤል ዳግም ላይተነኳኮሱ ዳግም ወደ ጦርነት ላይገቡ ስምምነት አድርገው ነበር። ይህንን ስምምነት ሙሉ ለሙሉ አልፈረሰም። ተራ የሆነ የድንበር ግጭት ነው የነበረው። በዚህ ግጭት ውስጥ ደግሞ እግዚአብሔር ይቺን ብላቴና እንድትማረክ ምክንያት ሲያደርጋት እንመለከታለን። እና እግዚአብሔር ደግሞ በእሷ በኩል ትልቁን ሰው የሚታየውን ሰው ይህ ሰው አሁን ነጽቶ ሲመለስ በሶሪያ ሕዝብ መካከል የሚፈጠር ኢምፕሬሽን አለ። በጣም መደነቅ አለ። ከዚህም አልፎ ደግሞ ንጉሱም ቢሆን በጣም ነው የሚደነቀው። እግዚአብሔር ልዕልናው የሚታይበት፣ በግልጽ ማንነቱ የሚታይበት፣ ታላቅነቱ የሚታይበት ነው የሚሆነው። በትንሿ ብላቴና የተሰጠው የምስክርነት ፍሬ አፍርቶ በሶሪያና በእስራኤል ነገስታት መካከል የደብዳቤ ልውውጥ ሲደረግ ነው የምንመለከተው። ይገርማል። የምትሰማ ማትመስል መስል በጣም ብላቴና የሆነች ለዛውም ደግሞ በቤት ሰራተኝነት የገባች ብላቴና ግን ተሰምታ ጉዳዩ ወደ ንጉሱ እንዲሄድ ሆኖ በንጉሱ እና በእስራኤል ንጉስ መካከል የደብዳቤ ልውውጥ ሲደረግ እንመለከታለን። እና ባገኘነው አጋጣሚ ሁሉ ስለ ጌታ መናገር አለብን፣ ቃሉን መዝራት አለብን። አይሰሙንም የምንላቸው ሰዎች፣ በጣም ትልልቅ የሚመስሉን ሰዎች ትልቅ ክብር ያላቸው የሚመስሉ ሰዎች ግን በብዙ ጥያቄ ውስጥ ሊሆኑ ይችላሉ። አንድ ጊዜ አንድ ምስክርነት ሰምቻለሁ። አንድ ሰው በጌታ ነው እና ጫማ በመጥረግ ነው የሚያገለግለው እና ጫማ የሚያስጠርገው ሰው ደግሞ በብዙ ቁዘማ ውስጥ የሆነ ግን የአንድ ትልቅ ተቋም ኃላፊ የነበረ ሰው ግን በብዙ የልብ ስብራት ውስጥ የነበረ ሰው ነው እና ጫማ ሊያስጠርግ በሱ ፊት ቁጭ ብሎ እየጠረገለት እያለ ይሄ በጫማ መጥረግ የሚያገለግለው ክርስቲያን ወንድም ይዘምራል እና ስለ ጌታ በጣም በኮንፊደንስ እየዘመረ እና ጌታን እያወደሰ ባለ ሰዓት በጣም ተገርሞ፣ ይሄ ሰው እንዴት እንደዚህ ደስተኛ ልትሆን ቻልክ? ምንድን ነው ያንተ የደስታ ሚስጥር? ብሎ ከእሱ ጋር መነጋገር ይጀምራል። ከዛ በኋላ ስለ ጌታ ይነግረዋል። በዛኑ ሰዓት የሊስትሮ እቃውን አስቀምጦ እሁድ ነበረ እና ወደ ቤተ ክርስቲያን ይወስደዋል ከዛ በኋላ እዛ ሄዶ ከተሰበከ በኋላ ደግሞ ይበልጥ የጌታ ነገር ስለገባው ጌታን እንደተቀበለ ሰምቻለሁ። እና አንዳንድ ጊዜ በሕይወታችን ላይ በጣም የምናገኘው እድል አለ። ያንን እድል ደግሞ ስናገኝ በአግባቡ መጠቀም አለብን፣ እና መፍራት የለብንም። የምንመሰክርላቸው ወይም የምንነግራቸው ሰዎች በምንም በተፈለገው አይነት ስታተስ ሊሆኑ ይችላሉ። እሱ የኛ ጉዳይ አይደለም። መንፈስ ቅዱስ ግን በሰዎች ህይወት ውስጥ ገብቶ ስራ እንደሚሰራ ነው የምንመለከት። በአንጻሩ ደብዳቤ የደረሰው የእስራኤል ንጉስ፣ ወይም ኢዮራም የተባለው ንጉስ ነው በዛ ጊዜ የነበረው። በእስራኤል ሆኖ ሁሉን ቻይ የሆነውን እግዚአብሔር መኖሩን ግን ሲቀበል አንመለከትም። ደብዳቤው ሲደርሰው ይኸው ነገር ሲፈልገኝ ይሄ የጠብ መጀመሪያ ነው ሲል ነው የምንመለከተው። እኔ የሰውን ለምጽ ፈውስ ዘንድ እኔ እግዚአብሔር ነው ወይ ነኝ ወይ ብሎ ሲናገር ነው የምንመለከተው። በዛ ጊዜ ማለት ነቢዩ ኤልሳ የነበረበት ጊዜ ነው። እግዚአብሔር በድንቅ ብዙ ስራ ሲሰራ የነበረበት ጊዜ ነው። ግን ይህንን ነገር እንዴት መቀበል እንዳልቻለ በጣም የሚገርም ነገር ነው። እና እግዚአብሔር በዚች ብላቴና በኩል ገብቶ እግዚአብሔር የሚሰራውን ስራ ሲናገር በትልቅ የንግስና ቦታ ላይ ሆኖ ደግሞ የእግዚአብሔርን ልዕልናና የመስራት ክህሎት ሲክድ ነው የምንመለከተው። እና ከራሱ ጋር ሲያገናኘው ነው የምንመለከተው። እና አንተ ፈውስ አልተባለም እኮ እግዚአብሔር ግን የሚጠቀምበት ሰው አለ። እና ይህን እኔ ሳልሆን ኤልሳ ሊያደርገው ይችላል ብሎ ሪኮመንድ ማድረግ ይችል ነበር፣ ግን ይህንን አጋጣሚ ሲጠቀምበት አንመለከትም። አንዳንድ ጊዜ በጣም ትልልቅ የሚመስሉ ግዙፍ የሚመስሉ እና ትልቅ ቦታ ላይ የተቀመጡ ሰዎች ግን ደግሞ ማስተዋል የሌላቸው ሰዎች አሉ። እቺ ብላቴና ስታስተውል በዚህ ደረጃ ያስተዋለች ብላቴና የልጅነቷና ጨቅላነቷ በራሱ እንኳን አጠያቂ ሊያደርገን ይችላል። ሆኖም እሷ በድፍረት በድፍረትና በኮንፊደንስ አሁን ይሄ ሰው እዛ ደርሶ ባይፈወስ እንደዚህ አይነት ኮንሲኮንስ ይኖረዋል እና እኔም ከስራ አባረራለሁ ሌላም ችግር ሊደርስብን ይችላል ብላ ሳትፈራ ስለጌታ ትመሰክራለች። በአንፃሩ ደግሞ ይሄ የእስራኤልን ንጉስ ወንበር ላይ ተቀምጦ ዙፋን ላይ ተቀምጦ የእግዚአብሔርን ሕዝብ እያስወጣና እያስገባ የሚመራ ሰው ግን የእግዚአብሔርን ልዕልና ሲያሳይ አንመለከትም። ወገኖቼ የእግዚአብሔርን ልዕልና ባገኘነው አጋጣሚ ሁሉ እንድናሳይ፣ አዳኝነቱን፣ ጌትነቱን ክርስቶስ ኢየሱስ ስለእኛ መሞቱን፣ መሰቀሉን፣ ለእኛ ዋጋ መክፈሉን ከዛም ደግሞ እኛን ሊቤዥን ሊታደገን እንደሆነ የመናገር ኃላፊነት አለብን። ሶስተኛ የምናየው ነገር እግዚአብሔር የብላቴናዋን ምርኮኛ ተጠቅሞ ንዕማንን ወደ እስራኤል ጉዞ ሲያደርግ ነው የምንመለከተው እግዚአብሔር ሲያንቀሳቀሰው ነው የምንመለከተው። እና ግን የመጀመሪያው ቀላል በምትመስል መንገድ የተናገረቻት ቃል ከደብዳቤ ልውጥም አልፎ ደግሞ ንዕማን ፈውስ ፍለጋ ወደ እስራኤል ሲሄድ ነው የምንመለከተው። የሶርያ ንጉሥ አስር መክሊት ብር ወይም ደግሞ 340 ኪሎ ግራም ብር ማለት ነው 50 ፓውንድ ወርቅ ወይም 7 ኪሎ ግራም ወርቅ ማለት ነው 10 መለወጫ ልብስ አስይዞ ነበር የላከው የሚገርመው ነገር በጣም በቃ ይህ ሰው የዘመናት ችግሩ ችግሩና መከራው ስለነበረ ስጦታና እጅ መንሻ ይዞ ሲሄድ ነው የምንመለከተው። አንዳንድ ኮመንተሪዎች እንደሚሉት ነቢዩ ኤልሳ በእስራኤል ንጉሥ ቁጥጥር ስር እንዳለና በብዙ ስጦታ ወይም ገንዘብ ፈውስን መግዛት እንደሚቻል አስቦ ነበር የሶርያን ንጉሥ ይህን ያደረገው። አያችሁ፣ አሁን ይህንን ሰው ስንመለከተው ኤልሳ በእስራኤል ንጉሥ ቁጥጥር ስር እንደሆነ ነው የሚያስበው። ግን በእስራኤል ንጉሥ ቁጥጥር ስር አይደለም። ኤልሳ የእግዚአብሔር መልክተኛ ነው። የእግዚአብሔር መንግስት ሰራተኛ ነው። ምንም እንኳን ፕሮሲጀራሊ በዚህ መንገድ መኬድ ቢገባውም ማለት ነው እና እሱ አሁን እጅ መንሻ ይዞ የመጣው እና በዚህ ፈውስን ለመግዛት ፈልጎ ነው። እና ግን ደግሞ እግዚአብሔር ነገሩን ሲለውጠው ነው የምንመለከተው። ንዕማን ከተፈወሰ በኋላ ኤልሳ ስጦታውን አልቀበልም ያለው የሶሪያውን ንጉሥ ሞቲቭ ስላወቀ ነው። አሁን የሶሪያው ንጉሥ ከላከው ነገር የተነሳ ፈውስ ኤክስፔክት ያደርጋል። ግን ደግሞ እግዚአብሔር ሊሰራ የሚፈልገው በራሱ አሰራር ነው። የእግዚአብሔርን ፈውስ በገንዘብ አይገዛም። አሁን በዘመናችን ላይ ያው ሰዎች ከፍለው ገዝታ ውስጥ ሲገቡ ከፍለው ለፈውስ ራሳቸውን ሲሰጡ እንመለከታለን። የተከፈላቸው ሰዎች መፈወስ የሚችሉ ከሆነ መልካም ነው፣ ግን የሚሆን ነገር አይደለም። የሚያደርጉት ነገር በጌታ ስም ነው፣ ግን ደግሞ ተደራድረው ገንዘብ ይቀበሉበታል እግዚአብሔር ሰው ኤልሳ ግን ይህን ነገር አላደርግም ሲል እንመለከታለን። የአንተ ልብስ፣ የአንተ መለወጫ፣ የአንተ ወርቅ፣ የአንተ ብር እኔ አልፈልግም። እኔ የጌታ አገልጋይ ነኝ። ስለዚህ በእነዚህ አይነት በፕሪኮንዲሽን ወይም በቅድመ ሁኔታ በሚቀመጥ ነገር ውስጥ እጄን አላስገባም ብሎ ኤልሳ ስጦታውን ሳይቀበል እንመለከታለን። እና ንዕማንም በነቢዩ ኤልሳ ፊት ሲቀርብ በዮርዳኖስ ብቅ ጥልቅ በል እና ትፈወሳለህ ሲል ያልጠበቀው የፈውስ መንገድ ሆነበት። አያቸው አሁን እዚህ ጋር ስንመለከት ንዕማን የጠበቀው የፈውስ መንገድ አለ መቶ በእጁ እየዳሰሰ እና እንዲያነጻው ነው የፈለገው። ስለዚህ አቴንሽኑ አሁንም ያለው ከእግዚአብሔር ይልቅ ኤልሳ ላይ ነው፣ ወይም ደግሞ እዛ ይፈውሳል የፈውስ ጸጋ አለው የተባለው ሰው ላይ ነበር። ግን ደግሞ እግዚአብሔር በዮርዳኖስ ድፍርስ በሆነው ወንዝ ትንሽ በምትባለዋ ወንዝ ሂድና ብቅ ጥልቅ በል ትፈወሳለህ። እና እግዚአብሔር ሐሳቡን የሚያከናውነው እኛ ባሰብነው መንገድ ሳይሆን እግዚአብሔር በወሰነውና እኛ ባልጠበቅነው መንገድ እኛ ኤክስፔክት በማናደርገው መንገድ በጣም ትንሽ በሚመስለን በጣም የወደቀ በሚመስለን ሊሰራበት አይችልም ብለን በምናስበው መንገድ ነው እግዚአብሔር ስራውን መስራት የሚፈልገው። አንዳንዴ ነገሮች እንደጠበቅነው ስላልሆነ መቆጣት እግዚአብሔር መንገዱን ላያሳይህ ወይም አደራረጉን ላያሳይ ይችላል ብሎ ማሰብ በጣም አስቸጋሪ ነገር ነው። አንዳንድ ጊዜ እግዚአብሔር በሚፈልገው መንገድ ይስራ። እኛ የሚሰራበት መንገድ አይደለም፣ ውጤቱን ነው የምንፈልገው እንደ ሰው። ይህ ሰው አሁን ፈውስ ሊፈልግ ነው የመጣው። አትፈወስም አልተባለም፣ ተስፋ አስቆራጭ ነገር አልተነገረውም። ይህንን የፈውስን ነገር ግን ይዞ መሄድ ነበረበት። ግን ይህንን ሰው ስንመለከተው ሲቆጣ እንመለከታለን አገሩ ካሉት አባናና ፋርፋ ጋር ለማስተያየት ሙከራ ሲያደርግ እንመለከታለን። እኛ እግዚአብሔር በሚወስደው አቅጣጫ መፍሰስ እንጂ ይህንን እንዲህ ለምን አደረገ ብለን እግዚአብሔርን የመጠየቅ ማንዴቱ የለን። እግዚአብሔር በፈለገው መንገድ ነው የሚሰራው፣ በወደደው መንገድ ነው የሚሰራው። ስለዚህ በሚያስኬደን መንገድ እኛ መፍሰስ፣ በሚያስኬደን መንገድ መሄድ፣ የሚያደርገውን ነገር መመልከት ነው የኛ ስራ። ሌላ በአራተኛ ደረጃ የምናየው ነገር የንዕማን ባሮች ንዕማንን ማስተዋል መንገድ ሲመሩት እንመለከታለን። የሚገርመው ነገር እነዚህ ባሮች ሲያስተውሉ እንመለከታለን። ይሄ ሰው ግን ብዙ ኤክስፒሪየንስ፣ ብዙ ልምድ ያለው ሰው፣ ከብዙ ሰዎች ጋር የሚውል ሰው፣ ከእነዚህ ከባሮቹ ይልቅ የተሻለ እውቀት ያለው ሰው ግን በማስተዋል ያልተሞላ ሰው፣ ትፈወሳለህ ሂድ እየተባለ ጥሎ ወደ አገሩ ለሄድ የነበረውን ሰው ወደ ማስተዋል የመለሱት እነዚህ ሰዎች ናቸው። እግዚአብሔር በእነዚህ ሰዎች ሲጠቀም ነው የምንመለከተው። አንዳንድ ጊዜ ታናናሽ ለምንላቸው ሰዎች በንቀት ልንሞላ አይገባም፣ እግዚአብሔር ሊጠቀምባቸው ይችላል። በእኛ ፊት የወረዱ የሚመስሉን በእኛ ፊት ያነሱ የሚመስሉን ሰዎች በእግዚአብሔር ፊት ግን የከበሩ ሊሆኑ ይችላሉ። ስለዚህ እነዚህ ሰዎች ሲመሩት ነው የምንመለከተው። እግዚአብሔር ንዕማንን ያሳፍር ዘንድ ባሮቹን እንዲያስተውሉ ሲያደርግ ነው የምንመለከተው። የሰው ልጅ ከእግዚአብሔር የሚጠብቀውን ትልቁ ነገር በትልቅ አደራረግ እንዲሆን ይጠብቃል። አንዳንድ ጊዜ ከእግዚአብሔር የምንጠብቀው ትልቅ ነገር አሰራሩንም ትልቅ እንዲሆን ነው እኛ ኤክስፔክት የምናደርገው። እግዚአብሔር ደግሞ በጣም ቀላል የሆነ መንገድ ይጠቀማል። ምክንያቱም ለእኛ ከበደን ማለት ለእኛ ትልቅ ነው ማለት ለእግዚአብሔር ትልቅ አይደለም ጉዳዩ። እኛን ለዘመናት አስለቅሶን ሊሆን ይችላል፣ በጣም ከባድ ነገር ሊሆን ይችላል። በብዙ አማካሪዎች በብዙ ሙያ በብዙ እውቀት በብዙ ክህሎት ያልተፈታ ነገር ሊሆን ይችላል ግን ደግሞ እግዚአብሔር ሊሰራ ሲነሳ በጣም ሲምፕል በሆነ መንገድ ሲሰራ ማየት የተለመደ ነው። የሰው ልጅ ከእግዚአብሔር የሚጠብቀው ትልቅ ነገር በትልቅ አደራረግ ነው እንዲሰራ የሚፈልገው። እግዚአብሔር ደግሞ ለእኛ ትልቅ ያለው ነገር በጣም ትንሽ በሆነ መንገድ ሰርቶ ያሳየናል። ይህ የፈውስ የሚከናወነው በእስራኤል አምላክ ኃይልና በነቢዩ በኩል በሚሰጠው ትእዛዝ ነው። ነቢዩም ባይታዘዝ ይህን ነገር አይናገርም ነበር። ሂድና ወደ ዮርዳኖስ ወንዝ ብቅ ጥልቅ ቅበል ሰባት ጊዜ ያለው ከእግዚአብሔር ድምፅን ሰምቶ ነው። ስለዚህ ደግሞ ይሄ ሰው የተባለውን ነገር ሰምቶ መሄድና መሄድ ብቻ ነው የነበረበት። ስለዚህ አንዳንድ ጊዜ ግን ያው ለማፈግፈግ ሲሞክር እንመለከታለን፣ ለመመለስ ሲሞክር እንመለከታለን፣ ተስፋ የለህም የተባለ ይመስል በራሱ መንገድ ለመሄድ ሙከራ ሲያደርግ እንመለከታለን። እንጂ አባናና ፋርፋ ትልቅነትና በዮርዳኖስ ወንዝ ትንሽነት በአባናና ፋርፋ ንጹህነትና በዮርዳኖስ ወንዝ ድፍርስነት ሳይሆን ከእግዚአብሔር አፍ በሚወጣው ቃል ነው ፈውሱ የሚካሄደው። አሁን በእርግጥ ነው አባና አባናና ፋርፋ በጣም ንጹህ የሆኑ ብዙ ሰው የሚዋኝባቸው እና ብዙ ሰው ሄዶ የሚጠቀምባቸው ሰዎች ናቸው። ግን ደግሞ እግዚአብሔር በትንሿ በዮርዳኖስ ወንዝ እና በድፍርሷ ወንዝ እግዚአብሔር መስራት ፈለገ፣ ማን ይከለክለዋል? ንዕማን ከውጤቱ ወይም ከፈውሱ ይልቅ ለአሰራሩ እና ለሂደቱ የሚጨነቅ አይነት ሰው ነበር። አሁን እግዚአብሔር መፈወስ የፈለገው በዚህ በድፍርስ ወንዝ ነው፣ እሱ ደግሞ ለአሰራሩ ይጨነቃል። የመጣው ለአንድ ግብ ነው፣ የመጣው ለአንድ ውጤት ነው ለዘመናት ካሰቃየው የለምጽ ሕመም መፈወስ ነው ይፈልገው። ስለዚህ ለመፈወስ ደግሞ ዝቅ ማለት ይፈልጋል። ለመፈወስ ደግሞ እግዚአብሔር ያለውን ነገር መስማት ይፈልጋል። ለመፈወስ ደግሞ የእግዚአብሔርን ድምፅ አክብሮ በተባለው ቦታ ላይ መገኘትን ይጠይቃል። ንዕማን ግን ይህን ሲያደርግ አንመለከትም እና የተባለውን ይህንን ትእዛዝ ፈጽሞ ትፈወሳለህ እንጂ አትፈወስም አልተባለም። ተስፋ አስቆራጭ ነገር አልተነገረውም። በምስራቅ ሀገር ሃይማኖቶች የመታጠብ ስርዓት ለመንጻት ይደረግ ነበር። ስለዚህ እግዚአብሔር ደግሞ በመታጠብና በተፈለገው ፈውስ መካከል ለማመልከት ምንም ግንኙነት እንደሌለው ለማሳየት እግዚአብሔር ንዕማንን በዮርዳኖስ ወንዝ በድፍርስ ወንዝ መታጠብ እንደነበረበት ይናገራል። ስለዚህ የእነሱ የዘመናት ልምምዳቸው ፉርሽ እንደሆነ ለማሳየት እግዚአብሔር ይህንን መንገድ ሲጠቀም ነው የምንመለከተው እና ንዕማን ነቢዩ እንደ አስማት አሰራር በእጁ ዳሶ የሚፈውሰው እንጂ የእግዚአብሔርን ቃል ወይም ትዕዛዝ አዞ በማድረግ እፈወሳለሁ ብሎ አልጠበቅም። እንግዲህ አሁን ፈውሱን ያሰበው እንደ አስማት ሊሆን ይችላል። እግዚአብሔር ደግሞ አስማተኛ አምላክ አይደለም። የሚታየውን ነገር በማይመስል ነገር የሚሰራ አምላክ ነው እና ምናልባት ኤክስፔክቴሽኑ ምንድነው? መዳሰስ ነው። አይ፣ እግዚአብሔር ደግሞ መዳሰስን አልተጠቀመበትም። ስለዚህ ለእግዚአብሔር አሰራር፣ የተባለውን ነገር የታዘዘውን ነገር በመፈጸም ውስጥ እግዚአብሔር ስራውን እንደሚሰራ ለማሳየት ነው ይሞክር ስለዚህ በእግዚአብሔር አሰራር ውስጥ መታዘዝ የሚባል ነገር አለ። እሱ ለሚለው ለቃሉ በመታዘዝ ሂደት ውስጥ ፈውስ ይሆንልናል። በመታዘዝ ሂደት ውስጥ የእግዚአብሔር ሀሳብ ይከናወናል እና አባናም አባና በግሪኮቹ ወርቃማ ወንዝ ብለው የሚጠሩት ነው። ስለዚህ ከዮርዳኖስ ከድፍርሱ ወንዝ ይልቅ ይሄ ሰው ትኩረት እንዲያደርግ ያደረገው በዚህ ምክንያት ግሪኮቹ በተለይ አባና የሚባለውን ወንዝ ወርቃማ ወንዝ ብለው ነው የሚጠሩት። እና እየመጡ በተለያየ ጊዜ ከተለያየ ስፍራ ሰዎች እንጆ የሚያደርጉበት፣ የሚዋኙበት፣ የሚዝናኑበት አይነት ወንዝ ነበር። ግን ያሁን የአባና ወርቃማነት የዮርዳኖስ ድፍርስነት አይደለም የተፈለገው፣ የእግዚአብሔር መለኮታዊ ትእዛዙ ነው የተፈለገው። መለኮታዊ ትእዛዙን ያሟላ ሰው የእግዚአብሔርን ሀሳብ ያስተናገደ ሰው ስራው በህይወት ውስጥ ፈውስ፣ በህይወት ውስጥ መከናወን፣ በህይወት ውስጥ ደግሞ የእግዚአብሔርን ስራ የማየት እድል ያገኛል። ስለዚህ አልዋጥ ያለውም ከዚህ የተነሳ ነው። ይሁን እንጂ እግዚአብሔር በዚህ ሲሰራ እንመለከታለን። ጉዳዩ ግን ዮርዳኖስ ወይም አባናና ፋርፋ አይደለም፣ የእግዚአብሔር መለኮታዊ ድምፅ ጉዳይ ነው። ስለዚህ ለሰማነው ነገር ነው መታዘዝ ያለብን። የእግዚአብሔር አመጣጥ ስለማናውቅ አሰራሩ ላይ ሳይሆን ፍሬውን በማስተዋል ከሐሳቡ ጋር አብረን መፍዘስ ይሁንልን። የሰማነውን ቃል ይባርክልን። ተባረኩ። አሜን።